የከሌ ከሌ ጀማ ሲባል አብረን ቁጭ ስንል ስንነጋገር ስለ ኢስላም ስንወያይ ደሙም ይፈላላል። ይህ የይሁዲ ባህር ያለው አውስና ከዘረጅ አንድ ላይ ቁጭ ብለው ሲጫወቱ ምን ሲሉ ሺ ሲሉ፣ ቀይስ የሚባል ይሁዲ ልጁን ይባላል። እነዚህ ሰዎች ጭራሽ አንድ ላይ ቁጭ ብለው ማውራት ጀምረዋል። ተመልከት። አቅል ያለ ሰው እኔ እኔ የሚል ከሆነ መጥፊያው ለኢስላም ለሙስሊሙ ማህበረሰብ ሲል የራሱ ጥቅም እንዲቀርበት የሚንቀሳቀስን አካል ለማምጣት እኛ ላይ ደግሞ ኃላፊነት አለ ለዚህ ዲን ምን አበርክተናል? ዱኒያን ተሰናብቼ ሲሄድ ነገ አላህ ፊት እቆማለሁ። ልጆቻችን ይማራሉ ይማራሉ፣ መጨረሻው ወደ ንግድ። አቅም ያለህ ወንድሜ፣ ሀብት የሰጠህ በገንዘብህ ለእስላም ልታበረክት ግድ ነው። አንተ ላይ ቁርአን ሐዲስን ወርውረን ስሜታችንን ሁሌ ዱኒያ፣ ጠዋትም ዱኒያ፣ ማታም ዱኒያ፣ ሁሌም ዱኒያ የምንል ከሆነ ሁሌ የምንላበሰው ምንድን ነው? ውርደት። ማንነታችንን በማስጠበቅ ጠላትን ልታዋርድ ይገባል።

ኢንሻአላህ የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተለው በአጠቃላይ የአላህ ሱብሐነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይላያችሁ። አላህ ይጠብቃችሁ። አላህ ይጠብቀ ምን ያማረ ስብስብ ነው። ሁሌም መስጊዶች ላይ ስለ አላህ ለመነጋገር እንደዚህ አይነት ስብስቦች አሉ። ዛሬ ደግሞ ለየት የሚያደርገው ሙስሊሙ ማህበረሰብ አንድነቱን አስጠብቆ ስለወደፊት እጣው ፈንታ ስለ ዲኑ የሚጨነቁ ለኢስላም የሚያገለግሉ እኔን ይወክሉኛል ስለ እኔ ይጨነቃሉ ብሎ ስለሚያስባቸው ሰዎች ሊመካከር እንዲህ አላህ ቤት ብዙ ጉዳዮችን ትቶ መሰባሰብ ከዚህ በላይ የሚያስደስት የለም። አላህ ይቀበላል። አጭር መልእክት ነው ማስተላለፈው። የኔ ሚና ምንድን ነው? ማዛ ቀደምና ሊሃዚ ዲን ለዚህ ድን ምን አበርክተናል? ቅድም ኡስታዝ መሐመድ አባተ ሲያነሳ ነበር። ስለ ምርጫ ሲነሳ ሁሉም ኃላፊነት አለበት። ስለ እኔ ጉዳይ የሚከራከርልኝ የሚጨነቅኝልኝ መምረጥ የኔ ኃላፊነት ነው። እዚህ ያለንም በየአካባቢው ያሉት የኢትዮጵያ ሙስሊም በአጠቃላይ ባለበት አካባቢ ሁሉም አማና አለበት። ሁሉም ኃላፊነት አለበት። ምን አበርክቻ አለው? ሁላችንም መሪ መሆን አንችልም፣ ግን መሪ ያስፈልገናል። እንደ ኢስላም ወሻዊርሁም ፊ ልአምር፣ በነገሩ ላይ አማክራቸው እያለ አላህ ነቢዩን ለሰላቱ ወሰላም እና አቡበከር ስዲቅ እና ዑመርን እንዲያማክሩ አላህ አዘዛቸው። ነቢዩ ሰለላሁ አለይሂ ወሰለም ሁለት ሶስት እንኳን ሶስት ሆናችሁ መንገድ ስትወጡ አንዱን ምን አድርጉት? አሚር አድርጉት ሶስት ሰው ለሶስት ሰው ታዳ ለ65 ሚሊዮን ህዝብ ከዛ በላይ ለሆነ ህዝብ ታዳ መሪ አያስፈልገውም ብላችሁ ታስባላችሁ? ይሄ ሁሉ የሚስማማበት ነው እንደሚያስፈልገው። ስለዚህ በዚህ ጉዳይ ላይ የኔ ሚና ምንድን ነው? እኔ ላበረክት ምችለው ምንድን ነው? ሁላችንን የበኩላችንን ማድረግ አለብን። አንደኛ ሁሌም ጭንቀታችን፣ ሐሳባችን ሊሆን የሚገባው እንደው ለሙስሊሙ ማህበረሰብ አንድ እርምጃ ወደፊት የሚወስድ መሪ የሙስሊሙን አንድነት የሚያስጠብቅ በሙስሊሙ ጉዳይ የሚጨነቅ የሚያስብ የሙስሊሙ ጉዳይ የኔ ሐሳብ ነው ብሎ ኃላፊነት የሚወጣ ነገ የውመል ቂያማ አላህ ፊት እቀርባለሁ፣ እጠየቃለሁ፣ ተጠያቂነት አለብኝ ብሎ የሚያስብን መሪ ለማምጣት የሁላችንም ርብርብ ይፈልጋል። የኔ ጀማ ስለሆነ የኔ ዘመድ የኔ ጓደኛ አይደለም፣ አማና ነው። እያንዳንድ ሰው ምርጫ ሲመርጥ አማና ነው፣ አላህ ዘንድ ይጠየቅበታል። በቲፎዞ በግሩፕ በምን አይደለም። በምንድን ነው አላህን የሚፈራ ለኢስላም የሚጨነቅ የሙስሊሙን አንድነት የሚያስጠብቅ እንደዚህ አይነት መሪዎች እንዲመጡ የሁሉ ሙስሊም ኃላፊነት ነው። የሆነች ነገር የሚመጣውም አካል ደግሞ እንደው ዱኒያ ላይ የሆነች ነገር አበርክቼ ልሂድ ዱኒያን ተሰናብቼ ሲሄድ ነገ አላህ ፊት እቆማለሁ ከተሰናበትኩም በኋላ ባለችው የዱኒያ ቀሪ ሀያት ሰዎች ወንድሞች እህቶቼ ሲኖሩ በምን አይነት አመለካከት ይመለከቱኛል? ምን ብሎ ይጠሩኛል ብሎ ሊያስብም ይጨነቃል። ዱኒያ ላይ እኮ ሰው ታሪክ የሚያወሳቸው፣ የሚያወድሳቸው፣ የሚረግማቸው አለ። ከእኛ መካከል አቡ ጃህል ብሎ አቡ ጃህልን በመልካም ያወድሳለ አለ? ፊራውንን በመልካም የሚያወድሳለ አበደን የለም። አቡበከር ስድቅ ሲባል የሚሰማን ስሜት አለ፣ ደስታ ይመጣል። ዱአ እናድርግላቸዋለን እንደነ ኢማሙ ነወዊ ሲባል ሚመጣልን ደስታ አለ ለምን ለኢስላም የሆነ ነገር ትተው ስለሄዱ ኢማሙ ነወዊ ረሕመቱላህ አለይ ገና በአርባ አምስት ዓመታቸውን የሞቱት ልጅ የላቸው ሚስት የላቸው ሚያወሳቸው አንድ እንኳን ዘር ጥሎ አልሄዱም አንዱ ኮ ልጅ የሚያስፈልግበት ምንድን ነው አንተ ከሞትክ በኋላ ለአንተ ዱዓ የሚያደርግልህ የአንተን ኸይር ነገር የሚያስቀጥል ነው ኢዛ ማተ ልኢንሳን እንቀጣ አመልሁ ኢላ ምን የሰው ልጅ ሲሞ ስራው በአጠቃላይ ይቋረጣል ሶስት ስራ ሲቀር ተብሏል። የመጀመሪያው ሰደቀቱ ጃሪያ አሁን በፕሮጀክቱ ላይ እያሳዩ ነበርአ ጉድጓድዋ ማውጣት መስጊድ መስራት መድረሳ መስራት ሆስፒታል መስራት ለማህበረሰቡ የሚጠቅም ነገር ማድረግ ማለት ነው ሰደቀቱ ጃሪያ። ጉድጓድዋ አውጥተ ሂደ ያ ሰው በተጠቀመት በጠጣው ምን ባለው ቁጥር አንተ ቀብር ብትገባም ይጻፋል፣ አይዘጋም ፋይል።

ኪታባቸውን በቀራ ቁጥር ራህመቱላሂ ዐለይሂ ይላል። ከቁርአን ቀጥሎ ዓለም ላይ የሚቀራ ኪታብ ቢኖር ሪያዱ ሳሌሒን ነው። ማን የጻፈው? ኢማሙ ነወዊ። የሆን ነገር አበርክቶ ሄዱና ከመቃብር በላይ ስማቸው ተነሳ አየ። ስለዚህ አንተም ለሙስሊሙ መሪ የሆነ ስትመጣ የሆን ነገር ስታደርግ፣ ነገ መልካም ነገር የምትወሳበት የምትወደስበት እንጂ ኡፍ አልሐምዱሊላህ አላህ ገላገለኝ የሚባል ነገር ልትሆን አይገባም። የሆን ነገር በቃ ማበርከት። ስለዚህ ይሄ ሰፊው ማህበረሰብ ያለበት ኃላፊነት ምንድን ነው? በአማና እከሌ ማን ነው አማና ጠባቂነቱ፣ ደፋርነቱ፣ ለኢስላም የመጨነቁ፣ ያን ያን ነገር መስፈርቶችን አሟልቶ ይህን ሰው ባስቀምጥ ለእኔም ለወደፊቱም ለሙስሊሙ ማህበረሰብ የሆን ነገር ያመጣል ሚል እሳቦት ይዘን ነው መንቀሳቀስ አለብን። ሓላፊነት ነው። ኩልኩም ራዒን ወኩልኩም መስዑሉን አራእየት የውን ነገር ማድረግ ቡኻሪ ሲባል ሰማላቸዋል። ኢማም ቡኻሪ ረሕመቱላሂ ዐለይህ መሓመድ ብን እስማዒል ማን ናቸው? ምንድን ነው ያበረከቱት? ስለዚህ እንግዲህ እንግዲ ከሳይሑል ቡኻሪ የበለጠ እኮ ከቁርአን ቀጥሎ ትክክለኛ የእስልምና አንደኛ ምንጭ መረጃ የሚወሰድበት ቡኻሪ ነው እኮ። ቡኻሪን እንዴት አመጡት? ምን አይነት መስዋዕት ከፍለውበት ኢማም ቡኻሪ የቲም ናቸው። እናትየው ናቸው እዚህ ደረጃ ያደረሰቻቸው። አንድ ሺህ ዲናር አንድ ቀን ሰጥታቸው የነቢዩን ዓለይሂ ሰላት ወሰላም ሐዲስ እንዲለቅሙ እንዲሰበስቡ ለመንገድ ለወጪ እንዲሆናቸው ብላ አንድ ሺህ ዲናር ማለት ዲናር የወርቅ ገንዘብ ነው። በአሁኑ ሰዓት ቢመታ ከባድ ዋጋ ማለት ነው። መንገድ ወጡ። መርከብ ላይ ተሳፈሩ። የመንገድ ጓደኛ አገኙ። የት ነው የምትሄደው? የነቢዩን ሐዲስ ልሰበስብ እናቴ አንድ ሺህ ዲናር ሰታኝ ብሎ ሲናገሩ፣ ይሄ ማፊያ ሰው አንድ ሺህ ዲናር ገባ ጭንቅላቱ ላይ። ከዛስ ትንሽ መንገድ እንደሄዱ አንድ ሺህ ዲናር ጠፍቶኛል፣ ሁሉም ይፈተሽልኛል ሲበጠብጥ፣ እስቲ ይፈተሽ ተባለ። ሲፈለግ አንድ ሺህ ዲናር የለም። ይህ ዝም ብለው ነው የሚበጠብጠን፣ መንገዳችን ይቀጥላሉ። ሰውየው መጣና ኢማም ቡኻሪ ጋር ጠገባቸው ቁጭ ብሎ የተወሰድከው አላቸው ባህሩ ስከተትኩት አሉ። ኢማም ቡኻሪ ረሕመላ ለ ለመን አሉ። እኔ የነቢዩን ሓዲስ ለሰበስብ ነው የመጣሁት ብያለሁ። ሓዲስ እንግዲህ አዝዩ ዑለማዎች አሉ። ሰነድ አለው ሓዲስ ሰሒህ፣ ዳዒፍ ሚሆነው ሰነዱ ላይ ታማኝ ሰው አለበት፣ ያጭበረብር ነበረ፣ የሆነ እንከን አለበት፣ በውሸቱ በምን እንደዚህ እንደዚህ ነገሮች ይፀልዋል። ሓዲሱ ዳዒፍ፣ ሳሂ ሚያደርገው እነዚህ መስፈርቶች አሉት፣ የራሱ የሆነ መስፈርት አለው። ስለዚህ የነቢዩ ሓዲስ ለችግር እንዲፈጠር ስለማልፈልግ አንድ ሺህ ዲናር ይቅርብን ብዬ የራሳቸውን እኮ የጣልኩታ ነው፣ ባህር ውስጥ ከተትኩታ ምን ይሆኑ ማለት ነው? ለኢስላም ሲሉ፣ ለነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ሲሉ የወሉ መስዋዕት የከፈሉ። እኛም እንደዛ አይነት ሰው ለኢስላም ለሙስሊሙ ማህበረሰብ ሲል የራሱ ጥቅም እንዲቀርበት የሚንቀሳቀስን አካል ለማምጣት እኛ ላይ ደግሞ ኃላፊነት አለብን። ቀደምቶቹ በዚህ መልኩ ነው ያመጡት። ዛሬ የሙስሊሙን አንድነት ለመበጥበጥ ከሁሉም ቦታ ይንቀሳቀሳሉ።

ከጥሩ ነገር የሚከለክሉ ናቸዋል። የአማኞችን ደግሞ አንስቶ ወልሙእሚኑነ ወልሙእሚናት፣ ወንድ አማኞችና ሴት ምእመናን፣ ባዕዱሁም አውልያኡ ባዕድ፣ ከፊሉ ለከፊሉ ምንድን ናቸው? ወዳጅ ናቸው፣ እንደ አንድ አካል ናቸው። አልሙእሚኑ ከልቡንያን አሉ ነቢዩ ሰለም። አንድነት ኃይል ነው፣ መተሳሰብ ነው፣ መተዛዘን ነው። ዛሬ ፊሊስጤም ድል ስታገኝ እዚህ ሆነን የምንደሰተው በዝምድና ተዛምደን ነው። ምንድን ያስተሳሰረን?

ለዚህ ሁላችንም መስራት አለብን። እንደው እከሌ ጥሩ አለ ብለን የምናስበው ካለ ልንጠቁም ልናሳይ፣ እከሌ የሚባል ሰው ቢመጣ ብለን ሁላ እንቅስቃሴ ማድረግ የሁላችንም ኃላፊነት ነው፣ የሁላችንም። ስለዚህ አንድነታችን የሚጠናከርበት ነገር ማጎልበት፣ አንድነታችንን የሚሸረሽረውን ነገር ደግሞ ማውጣት፣ ጥላቻን፣ ወሬ ማዋሰድ፣ አሉባልታ ወሬ። አንድ አሁን ወሬ ነው የበዛው እኮ ሐሲድ፣ ምቀኝነት በጣም በዝተዋል እኮ፣ በማዕከላችን በዝተዋል። ይሄ ነው ዛሬ ገድገድ እየከተትን ያለው አንድ ሰው ላይ መከራ ሲደርስ መጥፎ ነገር ሲመጣ ይደሰታል እኮ። ለምን ከተባለ ምቀኛ ስለሆነ ነው። ጥሩ ነገር ሲደርስበት ጥሩ ነገር ጓደኛው ሲያመጣ መልካም ነገር ሲመጣ አያስደስተው፣ መጥፎ ነገር ሲመጣ ይሄ እኮ አላህ የነዛ ባህሪያዎች ነው ብሎ እኮ ነው አላህ የነገረን። የኩፋሩ ባህሪ ነው። እናንተ መልካም ነገር ሲያገኛችሁ እነሱ ይከፋቸዋል፣ መጥፎ ነገር ሲያገኛችሁ ደግሞ ይደሰታሉ። አንድ ሙስሊም የሙስሊሙ ደስታ ደስታ ሊሆን ይገባል። የሙስሊሙ አንድነት ደስታ ሊያመጣለት ይገባል እንጂ እንዴት አንድ ሆኑ እንዴት ተሰባሰቡ እከሌ ከከሌ ጋር ልትል አይገባም። ይህ ምትል ከሆነማ አንተ ትልቅ ሸጣን ነው ማለት ነው። ለምን ለረሱል ለሰላት ወሰላም በአንድ ሐዲስ ሸጣን ሰራዊቶች አሉት አሉ። ይልካቸዋል በየአካባቢ። አንደኛው ይመጣል። ምን ሰራ ዝሙት አሰራሁት ይላል። አንተስ? ኸምር አስጠጣሁት። አንተስ? እያለ መጥፎ መጥፎ ይሰሩ። በቃ ኸይር የለም መጥፎ ነው። በቃ አንደኛው ግን ሁለት ወዳጆችን ወንድማማቾች ባልና ሚስት ሊሆኑ ይችላሉ ወዳጆችን አጣልቼ አላይቼ መጣሁ ይለዋል። ምን ይለዋል? ሸጣን ጎበዝ ዛሬን፣ አንተ ስራ የሰራው አንደኛ አንተ ነው። አየህ፣ የሙስሊም ወንድማማችነት መጣላት፣ መጋጨት፣ የባልና ሚስት መቃረን፣ መጣላት ሸጣንን ያስደስተዋል። ስለዚህ የዚህ አይነት ነገር ደግሞ የሚያስደስተው የሸጣን ተልኮ ያለው ነው ማለት ነው። ስለዚህ እኛ ሁልጊዜም ወላሂ የሙስሊሙ አንድና እያየን ነው። ቅድም ወንድሜ እየና ተናገረ ነበር በየትምህርት ቤቱ በፈተና በኒካብ በሂጃብ በሰላት ጉዳይ ሙስሊሙ ላይ የሚመጣውን ነገር ካላንደር ኢስላማዊ ዛሬ ካላንደር እንደ አስቀድሞ ነው የሚጽፏል። አስቀድሞ እኮ ይጽፏል ግን እየታወቀ የኢድ ቀን ፈተና ወይ ነገ ኢድ ነው ሲባል ፈተና ሙስሊሙ እንዳይዘግ ተመልከት። ይሄ ሁሉ ምንድን ነው ከተባለ እኔ እናንተ ትልቅ ድርሻችንን እረስተናል። የመጨረሻ መልክቴ እዚያ ያላችሁት ወላጆች ወንድሞች ትምህርት የሚማሩ ወጣቶች ያሏቸው እንደው ዝም ብለው ዴክስ ወንበራ አምቆ ብቻ እንዲመጡ፣ አታድርጓቸው። ጠንካራ ተማሪ እንዲሆኑ አድርግ። ጠንካራ ዶክተር እንዲሆኑ ያድርግ። ጠንካራ ኢንጂነር ያስፈልግሃል። ዛሬ እኛ ሊያዝነው ቦታ ስለ እኛ ሌላ ሰው ሊጨውልን አይችልም፣ እኛው ራሳችን ካልጨውል ስለዚህ፣ ይማራል፣ ይማራል ዶክትሬት የዘ ማስትሬት ለያዘ መልሶ ወደ ንግዱ ብቻ ላ ይህ አይደለማ። ኃላፊነት መስዋዕት ልንከፍል ይገባል። ባለበት መስሪያ ቤት ሊገባ ሊቀመጥ ሊሰራ ይገባል። ኢስላማዊ ኃላፊነቱን ሊወጣ አማናውን ሊወጣ ይገባል። ማንነቱን አስመስክሮ እላይ ደረጃ መድረስ እንዲደርስ የሁላችንም በተለይ የወላጆች ትልቅ ኃላፊነት አለብን። ልጆቻችን ይማራሉ ይማራሉ፣ መጨረሻው ወደ ንግድ ያ አይደለም። ትልቅ ደረጃ እንዲደርሱ የሁላችንም ኃላፊነት አለብን። ባለሀብቶችም ኃላፊነት አለባችሁ፣ ይህን የማገልገል ነቢዩ ሰላሰለም ዙሪያ ሶስት አይነት ሰዎች ነበሩ። አንደኛው እንደነ አባ ሁረይራ እንደና አብዱላህ ብን መስዑድ እውቀት ያላቸው ሰሓቦች ነበሩ።

እንደዚህ የሚንቀሳቀሰዋሉ። ምስጊድ ላይ ለምሳሌ ጉድጓዷ ተባለ የጎደለ ነገር ካለ ልታስተካክል፣ የመድረሳ ጉዳይ ልታስተካክል፣ ዳዕዋ ነው። በገንዘብ ዳዕዋ እያረክ ነው። ኸይር ነገር ይጻፍልሃል። ይሄ ነው ሰሓቦች ሲያረጉት የነበሩት። እውቀት ያለው ደግሞ ምንም ሳይሰለች አባ ሁሬራ 5374 ሓዲሶችን ለዚህ ኡማ በትነዋሉ። ምንም ሳይሰለች ሌሎቹም ሰሓቦች ከዛም በኋላ የመጡት የኢስላም ሊቃውንቶች ምንም ሳይሰስቱ እውቀታቸውን ሰጥተዋሉ። እንደና ኻሊድ ብኑ ዋሊድ ደግሞ ጉልበታቸውን ሳይሰስቱ፣ እንደና ሓምዛ ብኑ ዓብዱልሙጠሊብ ጀግና ሰሓቦች፣ እንደና ኦሳማ ብኑ ዘይድ ነብዩ ወጣቶ ነው የጦር መሪ ያረጉት። ለእስላም ባላቸው ነገር አበርክተዋል። የኔ ታዲያ ፊልዴ ምንድን ነው? እውቀት ካለኝ እውቀት የላበረክት ግድ ነው። ለአላህ ብዬ አቅም ያለህ ወንድሜ፣ ሀብት የሰጠህ በገንዘብህ ለኢስላም ልታበረክት ግድ ነው። አንተ ላይ ጉልበት ያለህን በጉልበትህ ኢስላምን ልትካድም ግድ ነው። ይሄን አድርገን አንድነታችንን እናጠናክር። አንድነት ራሕማ ነው፣ እዝነት ነው፣ ኒዕማ ነው፣ ጸጋ ነው። የእኛን አንድነት ሚጠላው ሁልጊዜም በነቢዩ ስላ ሰለም ዘመን አውስና ኸዝረጅ 120 ዓመታት፣ ይህችን ታሪክ ስሞኝ፣ 120 ዓመታት የአንድ ቤተሰብ እኮ ነው፣ ዘራቸው ሲታይ አንድ ቤተሰብ ናቸው። ግን ለ120 ዓመታት ጦርነት ውስጥ ስንት ህዝብ አለቀ። ማን ነው የሚያጣላቸው? የሁዳዎች መዲና ላይ ከፈለጉ ያጣሏቸዋል፣ ከፈለጉ ደግሞ ያስታርቋቸዋል። ዳኛው ነው፣ የበላዩ ነው። ተቀምጡ ኋላ ነቢዩን ሶለላሁ ዐለይሂ ወሰለም አላህ ለዓለማት እዝነት አድርጎ ሲልካቸው ለሰዎች መተሳሰብ፣ መተሳሰር፣ የሰዎች አንድነት እንዲጠበቅ አድርጎ አላህ ላካቸው። አውስና ከዝረጅ እንደው አብሮ ቁጭ ብለው ማይበሉ ማይጠጡ፣ ሚገለማመጡ አንዱ ሲያለፍ አንዱ የሚል የነበሩ ህዝቦችን አላህ በረህመቱ ነቢዩን ልኮ ምን አደረጓቸው? አንድ አደረጓቸው። አንድ ቀን ይባላል አውስና ኸዘረጅ አንድ ላይ ቁጭ ብለው ሲጫወቱ ምን ሲሉ፣ ሺስ ብኑ ቀይስ የሚባል ይሁዲ ልጁን ይባላል፣ እነዚህ ሰዎች ጭራሽ አንድ ላይ ቁጭ ብለው ማውራት ጀምረዋል። ተመልከት፣ ከሌ ከሌ ጀማ ሲባል አብረን ቁጭ ስንል ስንነጋገር፣ ስለ ኢስላም ስንወያይ ደሙም ይፈላላል። ይህ ይሁዲ ባህር ያለው ማለት ነው። የሁዳዎች ናቸው ደማቸው የሚፈላው አብሮ ሲጫወቱ። ምናለ ጭራሽ እነዚህ ሰዎች አንድ ላይ አብሮ መብላት መጠጣት ጀምረዋል። ልጁን ይባላል፣ ሄደና ሂድና አተዝኩሩነ የውሙ ቦዓስ በላቸዋል የቦዓስ ዕለት የተከሰተውን ታውቃላችሁ፣ ይበላቸው። ምን ይፈጠራል አለው። የሚፈጠረውን እናያለን። ሂድና በላቸዋል። አዎ ሸር የተባለ በአጠቃላይ ከይሁዶች ነው የሚመጣው፣ የትንኩል አይነት መጣና አተዝኩሩነ የውሙ ቦዓስ አለ። ቦዓስ ማለት በአውስና በከዝረጅ መካከል መጨረሻ የተደረገ ጦርነት ነው። እኔም የመጨረሻ ነው ይገሩ። ከዛ በኋላ አዎ ታዲያ ማን ነበር ሲያጠቃ የነበረው አላቸው። የእኛ ነ የእኛ ነ አነ አነ። እኔ እኔ የሚለው ሸጣን ነው። አነ ኸይሩ ሚንሁ ያለው ሸይጣን ነው። ህፃን ልጅ ነው። ካልዛ ምንም ልጅ ሁሌ ለኔ ይላል። አቅል ያለ ሰው እኔ እኔ የሚል ከሆነ መጥፊያው ነው። ከዛ በኋላ የጦር ጀመሯ የአውሳ ላ ከዝረጃ አለ። አላህ ጅብሪል ነቢዩ ላከ። ዋዕተስሙ ቢሐብልላህ ጀሚዓን ወላ ተፈረቁ፣ በአላህ ገመድ በላላ ላ ገመድ አንዱን እንዳትለያዩ፣ ወዝኩሩ ኒዕመተ አላህ፣ የአላህን ጸጋ አውሱ

የዛን አንገታቸውን አቀረቀሩ ተዋርዶ። እኛም በዚህ መልኩ ነው አንድነታችንን በማስጠበቅ ጠላትን ልታዋርድ ይገባል። አንድነት ጸጋ ነው። ወንድማማችነት ኒዕማ ነው። አንተ ትብስ፣ አንቺ ትብስ። ይሄ ኢስላማዊ አደብ ነው። ሁላችንም ለኢስላም ጉዳይ ኢስላም የበላይ እንዲሆን የበላይነቱ ሁሌም የበላይ ነው። በነገራችን ለኢስላም ነገር ግን እኛ ለኢስላም ስንሰራ እንከበራለን። ለኢስላም ካልሰራን ግን የምንዋረደው እኛው ነን።

ቁርአንን ስለ ተወ ቁርአንን ዱስቱራችን መመሪያችን አድርገን የነቢዩን ሐዲስ ማብራሪያ አድርገን ከያዝን አንድነታችንን ከጠበቅን፣ አትጠራጠሩ የበላይነታችን ይረጋገጣል። አለዛ ግን ቁርአን ሐዲስን ወርውረን ስሜታችንን ሁሌ ዱኒያ፣ ጠዋትም ዱንያ፣ ማታም ዱኒያ፣ ሁሌም ዱንያ የምንል ከሆነ ሁሌ የምንላበሰው ምንድነው? ነው ውርደትን ነው አላህ ከውርደት አላህ ይጠብቀን። አንድነታችንን አላህ ያጠናክርልን። ወንድማማችነታችንን የእውነት አላህ ያድርግልን። ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለእኔ ብሎ የተዋደዱ ብሎ ከሚጠራቸው ባህሪዎች መካከል አላህ ያድርገን። ለኢትዮጵያ ሙስሊም ስለራሱ ስለ ሀገሩ ስለ ሙስሊሙ ኡማ በጣም የሚጨነቅ መሪን አላህ ያምጣልን። አላህ ስብሓነሁ ወተዓላ ያሉትን መሪዎችን አላህ ያቆይልን። አላህ ያጠናክራቸው። እንደው ለእስላም የሚጨነቀውን አላህ ያምጣልን።